በአዲስ አበባ ከተማ አስተዳደር ከሚገኙ የሕዝብ መዝናኛዎች መካከል በ1957 ዓ ም የተመሰረተው የፒኮክ ወይም ደግሞ በአሁኑ መጠሪያው የአዲሱ ዙ ፓርክ ይጠቀሳል። በቦሌ ወሎ ሰፈር ይገኛል። ፓርኩ ለበርካታ አመታት አገልግሎት ሲሰጥ የቆየ ሲሆን ከባለፈው አመት ጀምሮ እድሳት ተደርጎለት በውስጡ የተለያዩ የዱር እንስሳቶች በጥሩና በምቹ ሁኔታ እንዲቀመጡ ተደርጓል። በፓርኩ የሚገኙ የዱር እንስሳቶች የትኞቹ ናቸው? ምን አይነት የመዝናኛ አማራጭ አለው? የሚለውን ደግሞ አብረን ገብተን እንከታተላል። ሰላም፣ ታዲያስ፣ ታዲያስ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። እንተዋወቅ እሺ። ወይዘሮ ብርቱካን ዘገየ ይባላሉ። በዚህ መዝናኛ ቦታዎች አስተዳደር ኮርፖሬሽን ውስጥ የትምህርትና ስልጠና ባለሙያ ነኝ። መልካም። እንግዲህ አዲሱ ዙ ፓርክ በርካታ ነገሮች እንዳሉት ሰምተናል። አዲሱ ፓርክ ለየት የሚያደርገው ከሌሎች ምንድነው? ነው ይሄኛው ኢኮሲስተም አሁን ናት እየጎበኘ ነው ያለ። ነው እና ለተመልካቾቻችን የምናስጎበኛቸው የብሉናይ ሪቨር ባንኪንግ ወይም የጥቁር አባይ ስነ ምህዳር ነው። እዚህ ስነ ምህዳር ውስጥ አራት ስፔሽሶች ወይም የእንስሳ ዝርያዎች ና በተጨማሪ ደግሞ የሶፍ ዑመር ዋሻን ምሳሌ ተደርጎ የተሰራ ዋሻ ነው። ወደ ሶፉ መርዋሻ እየገባ ነው እንደምታዩ ስትረግጩ ራሱ ጭቃ አይመስልም መርዋሻን ተፈጥሯዊ ሁኔታ በሰው ሰራሽ መልክ የተሰራበት ነው ማለት ነው በነገራችን ላይ አንበሳዋ ያቻትና ወይኔ አፍሪካን ዋይልድ ዶግ ወይም ደግሞ የአፍሪካ ተኩላ የሚባሉትን ስፔሽሶች ያሉ ታያቸዋል ብራማ ኤሊ የምትባለው በነገራችን ላይ በጣም ትልልቆች ናቸው፣ በቁጥር ብዙ ናቸው፣ በየሄድሽበት ታገኛቸዋለሽ። ቀጣይ ደግሞ ውድንቢን ወይም ደግሞ ኢላንድን እናያለን ማለት ነው። እቺ እንግዲህ ውድንቢ ወይም ኢላንድ ያልኩሽ እሷ ናት። አብዛኞቻችን አናቀውም። አሁን እዚህ ግቢ ባይመጣ አይቼው አላውቅም። ለተማሪዎች ለጎብኚዎቻችን ይሄ አንድ ተጨማሪ ግብአት ነው። ስለዚህ ሲመጡ እንግዲህ ይሄን የማየት እድል ያገኛሉ። ከዛ ባሻገር አሁንም ሰርግ ይደገሳል፣ እንደቀደመው ዘመናዊ አዳራሽ እንዳለ ሆኖ እነዚህ በፊት የነበሩት ደሴቶች አሉ። መልካም ጊዜ። ታንክ ዩ። እሺ፣ አሁን ደግሞ በፓርኩ ወደሚገኘው የልጆች መጫወቻ ስፍራ ነው የምንሄደው። በፓርኩ ልጆችን ይዛችሁ ነው ያየሁና፣ ምን ምን ነገር ተመለከታችሁ? አዲሱ ዙ ፓርክ እንዴት አገኘኸው? በጣም ደስ ይላል። በፊት እንደምናውቀው እንደዚህ አልነበረም። ያው ኖርማል ብቻ ፓርክ ብቻ ነው። አሁን ግን ለልጆች ሞር ለልጆች ሞር ደስ ይላል። እኛም ወላጆች ያው እየመጣን ልጆቻችን እናዝናናበታለን። ይበልጥ ደስ የሚያሰኝ ነው። አንበሶቹም አንድ ሁለት ብቻ ሳይሆን በዛ ቢሉ ቢጨመሩ። አሁን ደግሞ የምንገኝበት ቀደም ሲል ከባለሙያ መረጃውን ለማግኘት እንደሞከር ነው የጋብቻ በዓላቸውን የልደት በዓላቸውን እንዲሁም ደግሞ የቤተሰብ ፕሮግራሞቻቸውን እዚህ ቦታ ላይ በመገናኘት በአንድ በመሆን ዝግጅት አዘጋጅተው የድሮ ትዝታዎቻቸውን የሚጨዋወቱበት ደሴት ስለመሆኑ ያገኘነው መረጃ ያመላክታል። እንደተባለው ቦታው በጣም ደስ የሚል በተለያዩ ዛፎች የተከበበና ጸጥታ የተሞላበት ነው።